ገጥምም ብለው በራሳቸው ራሳቸውን የሚሉ እብዶች ናቸው። እኔና እናንተ እነሱ ስራቸው ይበቃቸዋል። እኔና እናንተ ራሳችንን መጠበቅ ብቻ፣ ራሳችንን ቆሻሻ እንዳይነካን ጥንቃቄ ማድረግ ጫማ የምንጫማው ልብስ የምንለብሰው እሾህ እንዳይወጋን እግራችንን፣ ልብሱም ብርድ ከሆነ ብርድ ሌላ ጉዳት ሰውነታችን ላይ እንዳይደርስ ነው የምናደርገው። ከዛም ደግሞ ለሰዎች ደስ እንዲላቸው ብሎ ነው ሰው ሜካፕ የሚወስደው ለሰዎች ደስታ ለመስጠት አስቡት፣ ጥሩ ነገር ነው። ከበዛ ነው እንጂ መቃወም የሚሆነው፣ በመጠኑ ለሰዎች ላለማስቀየም፣ ሰዎች ሲያዩን ደስ እንዲላቸው፣ ያንን ማድረግ በራሱ ጽድቅ ነው። ይህንን እኔና እናንተ እናደርጋለን ስንል እነዚህ ደግሞ እንዴት እናስገባ። ምንም ያህል ቢፈራገጡ ብትተዋቸው፣ ምንም የት እንኳ እንደሚደርስ አያውቁም። እኔ አይዶን ነው ጀስት እኔ ሰዎች እዛ ሲሄዱ አንድ ቀን ሁለት ቀን ሶስት ቀን አንድ ዓመት ሁለት ዓመት ሶስት ዓመት እየተባለ ሲኬድ እኮ በጣም ብዙ ለውጥ ነው ያለው። እንደ ስጋት ውስጥ እንዳለ መንግስት ብዙ ደባ የተሰራባትን ሀገር ነው ዶክተር አብይና አጋሮቻቸው ወይም የካቢኔው አባላት ጥቂቶች ቢንጠባጠቡም ከወዳ የወረሱት በሽታን እነሱን ቢያንጠባጥባቸው ከወዳ ደግሞ የወረሱት እውቀትና ጥበብ ደግሞ ኢትዮጵያን እንዴት ማሻገር እንዳለባቸው እስከ ሞት ድረስ ዋጋ ለመክፈል ድምፃቸውን በኑዛዜ አስቀምጠው ቪዲዮቸውን በኑዛዜ አስቀምጠው መምራት የጀመሩ ሰዎች ናቸው እኮ አሁን አመራር ላይ ያሉ ሰዎች። የኔ በዚህ ሀሳቢያቸውና በዚህ አመለካከታቸው የበለጠ እያጠነከርን የበለጠ ሞራል እየሰጥን የበለጠ መሮጥ አለብን ነው። ወደኋላ ይመለሳለሁ፣ አይቻልም። ከዚህ በኋላ ደብረ ጽዮን ቢመጣ ምን የሚያደርግ ይመስላችኋል? ከዚህ በኋላ ሌብነት፣ ዘረኝነት፣ ጎጠኝነት፣ መንደርተኝነት ቢመጣ ምን የሚመጣ ይመስላችኋል? አስቡት። ከዚህ በኋላ አሁን እነዚህ ሳያገኙን እንኳ እንደዙ ዙሪያ ሆኖ አፋቸውን እያፋሸጉ እንደዚህ እንደዚህ የሚያደርጉ ሰዎች ግብፅ፣ ምናምን ስለ ልማት ስለ ግድብ ኢትዮጵያ ኢትዮጵያ ስለማለት ጉዳይ አሁን ተነስተዋል የተባሉ ነጥቦች በሙሉ ቆሙ ቢባል የሱማሌላንድና ኢትዮጵያ የኢትዮጵያ ስምምነት ወይም የወደብ ጥያቄ ከዚህ በኋላ ከሰመ ቢባል ከዛ በኋላ የዚህ ጥያቄ ባለቤት ይሆናል የመጨረሻ ድሞ ይሆናል መቼም ቢሆን ላያነሳው መቼም ቢሆን ኢትዮጵያዊ ብሎ የትም ቦታ ላይ አፉን ሞልቶ የማይናገርበት ወቅት ነው የሚመጣው። እስከዛ ድረስ ሰው ያስባል። እነዚህ ሰዎች አሁን እንደዚህ ሆነው በዚሁ ስር ሆነው በቻሉት አቅም ባጭረው እስከ ትቤታቸው ማስታገሻ ተሰጧቸው ልካቸውን አግኝተው ዛሬም እንትን የሚወላገዱ ሰዎች ትንሽ አጋጣሚ ቢያገኙ ሰውን ምን ያረባል፣ አስቡት ምን እንደሚያረቡት ማየት ነው። ከዛ በፊት ያደርገው የነበረውና ባለስልጣኑ ወስልጣን ላይ ተቀምጦ የሚያሰገው ነገር በሌለበትም አንተ ኦሮሞ ነህ አንተ አማራ ነህ እያለ በተለይ አማራና ኦሮሞ ነው የተባለው ህዝብ ያልተደረገው ነገር የለም። ከቋጫው ሰው ሆኖ መገኘት እዛ ማህበረሰብ ላይ እንደኖረ ሰው ነው። አንዱ የምናድድ እና እነዚህን በተለይ ከዚህ ከሁለቱ ብሔረሰብ ላይ ተውጣጥተው ያንን ህዝብ የራሳቸውን እርኩሰት ህዝቡን ያዋዱ ህዝቡን መላ እንዲያጣ የጠፋው ህይወት ውስጥ እንዲገባ ለማድረግ የሰሩ ጽንፈኞችን ምጠላቸው የመጣሁበትን መንገድ ስለማውቀው ነው። እነዚህ እነዚህ የሚጮው ደስ እኛ ስራችንን እንስራ፣ እነሱም ጩኸታቸውን ይጩሁ። እነሱ ስራቸውን ነው እየሰሩ ያሉት። እነሱም ያንን የኖርንበትን ነው ሊያታልሉ የሞከሩት። መከላከያዎች ይናገሩ። ጀግኖዎች ማለት ነው ለእኔ መኖር ሲሉ ህይወታቸውን ለመስጠት ፊት ለፊት እንትን ምንስ ጃግራም አሰ ስለዚህ እነሱም ይያረመ ወደፊት መሄድ መቻል ነው። ይሄ ጃዋር ጃዋር ዛሬ ሲያወራ ጃዋር እንዳለ ይላል። የጀዋር ችግር ብቻ ሳይሆን ከጀዋር በላይ ያበዳል። በጀዋር እያሳበበ ለማበድ የሚሞክር በዘመነ ካሴ አሳቦ ለማበድ የሚሞክር አለ። የትኛውም ቦታ ላይ የተቀመጠ ክብሩን ሁሉ አርክሶ በዛ እያሳበበ ልበድ፣ በሸኔ እያሳበበ የሚያድ የመንግስት ሠራተኛ ሃይማኖተኛ ምናምን ምናምን በፋኖ እያሳበበ የሚያድ ሌባ ነው። በሁሉም ቦታ ላይ በዛ የሚሸቅል ሌባ አለ። ነጋዴም ይሁን ስራው ባለሀብትም ይሁን ቤትም፣ እነዛን እነዛንና የሚመስሉ ሰዎችን ማሳፈር ይሄ ሰው ወላይታ ድቻ ደጋፊን እንኳን ሞቷል ብሎ ቢድሆን አላንሰማል። ያንን ሳያነሳ ዛሬ መልሶ የሚናገረው ማን አለ? ማን ይሰማል? እኛ እንደፈለግን አርገን ሰርተ ነው እኛ ያሸከም ነው መልሶ ተሸክሞ ያንኑ የሚያስተጋባት ተፈጥሯል። ዛሬ የምንቀልድበት ቆ ባለቤቱን ካልናቁ አይነት ነው። እና ግን እንደዛ አይቀጥልም። ወታደር እንደዛም መሸጥ ምናምን በቃ ይሄ መሸጥ መለወጥ፣ ሁሉን ነገር መሸጥ መለወጥ፣ ሁሉን እንደዛ ካልሆነ እና በዛም የሚባል በዚህ ኢትዮጵያን ማሻገር የኔና ያንተ መብት፣ መብታችን፣ ግዴታችን በዚህ ዘመን ተፈጥረናል። እንደ ዘመናችን ታሪክ ሰምቶ ታሪክ የሆነ ነገር ብሎ በዛ እየተባላን ማለፍ አለ። የራሳችን የሆነ አሻራ አስቀምጠን እናልፋለን። ኢትዮጵያ እናሻግራለን። የሚሆነው ምስሉ የሚቀየር ነገር የለም። ታደሰ ወረደ ምናምን እዛ ቃል ኪዳን ላይ የተቀመጡትን ሰዎች ሁሉ ነው ገደል ይዞ የሚገባው። መንግስትም አውቆ ያነካካበት ሜካኒዝም አለው። የሚያሰጋደድም እሱ ወደ መመዘዝ ይመጣል። ቃል ኪዳን ሰነዱን አስራ ስምንት ስምንት ነጥቦችን ይዞ የዓለም አቀፍ ማህበረሰብ ሩ እንደዚህ ከዲሞክራሲ አንጻር ከምን አንጻር እያሉ በማወቅ ምንም ባለማወቅ በዛ እየተጠለፉ የሚጮሁ ዲፕሎማቶችን ቢሆን በዛ ጉዳይ ላይ ተሳታፊ የሆኑ አፈራርመዋል። እውነቱን ይቃኛሉ፣ ባለቤት ናቸው። እሱን ሁሉ የምናይበት እውነት ይሆናል። እዛ ቦታ ላይ ድራማ ለመስሪያ የደብረጽዮን እና የሌሎች ሰዎች ነው ተሸክሞ ለመድ የሚሞክሩ ሰው የወልቃይት ህዝብ የመኖር ያልመነው ጉዳይ ነው ሲጀመር። መጀመሪያ ሆኖ ተብሎ ትግረኛ ተናጋሪ ሰዎች የተሰራበትን አሻጥር ያውቀዋል። ወልቃይ እስኪ የወልቃይት ሰዎች ይናገሩ ይህን ጉዳይ። እኔ ብናገረው ላሳስተው ስለምችል ባይሰል በየትኛውም ማግባብ ግን በየትኛውም ማግባብ ግን የትኛውም ሰፈር የትኛውም የኢትዮጵያ ጠረፍ የትኛውም ድንበር ላይ ያለ የኢትዮጵያ ህዝብ መልሶ ለብዝበዛ መልሶ ለውርደት መልሶ ለጎጠኝነት ራሱ አይሰጥም። በኢትዮጵያ ጉዳይ ላይ ማንም እንዲወስንለት አይፈቅድም። የተማረ ይግደለኝ እያለ ው በተማረው ተማርኩ ባለው ልጁ ሰላም አጥቶ ያለበት ሁነት አይቀጥልም። ማን እኔ ያልኩም አላልኩም እኮ ነው ህዝቡ ራሱ በቃ ይህን ያስቀጥላል። ተስፋ የቆረጠ ሁሉ ያለምኑ ሁነት ይዩት። አሁን ይሄ የሩሳ የንትን ምንም ጎበዝ ከተሆነ ዛሬ ላይ ቢያስቆሙት